አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የራቢና የሱፍ ቲዩብ ቤተሰቦች ሰላም ሰላም ብያለሁ። እንግዲህ ለድምጤ በጣም ይቅርታ እላለሁ ከወዲሁ። ሰሞኑን እንግዲህ አልጠፋም ብያችሁ ነበር። እንደ አጋጣሚ ሆኖ ግን ትንሽ አመም አድርጎ ስለነበር ጠፍቻለሁ። ከወዲሁ ለድምጤ በጣም ይቅርታ እላለሁ። ዛሬ ይዤላችሁ የምመጣው ሰበር ዜና ነው። ክቡር ጠቅላይ ሚኒስተራችን በውቢቱ ኬሚሴ ከተማ ከች ብሏል ማለት ነው። ሀገራችንን እየጎበኘልን ነው። በአማራ ክልል ሁሉንም ዞኖች ሂዶ ጎብኝቷል። ግን ኬሚሴ ሂዶ አያውቅም ነበር እና እንዳለውም እሱ ኬሚሴን ማየት በጣም ጓጓ ነበረ ማየት በጣም ፈልግ ነበር ብሏል። እና አልሐምዱሊላህ በሰላም መጥቶ ቀኑ ዛሬ ነበረ። ዛሬ እንግዲህ ሂዶ በውቢቱ ኬሚሴ ከተማ ጎብኝቶልናል ሀገራችንን በቃ። ኬሚሴ የኬሚሴ ህዝብ ደግሞ የፍቅር የሰላም ማንበቃ በቃ በፍቅር የሚያምን በፍቅር ከመጣችሁለት በፍቅር የሚያምን ህዝብ እንደሆነም አስመስክረናል። በዚህ አጋጣሚ የኬሚሴ ልጆች እንኳን ደስ ያላችሁ። ክቡር ጠቅላይ ሚኒስተር ዶክተር አብይ አህመድ እንግዲህ በአንደበቱ የተናገረውን ነገር ነው የምነግራቸው እና ልዩ አቀባበል እንዳደረጉለትም ከአንደበቱ ተናግሯል። ኮሊደር ልማቱንም ያኔ የተጀመረውን ያለቀውን አይቷል። ያ ሙሉ በሙሉ አላለቀም ገና ነው። ገና ሀገራችን ከዚህም በላይ ትበጸልጋለች። ኢንሻአላህ ብቻ አላህ ሰላሙን፣ አንድነቱን ያቅርብልን። ይህን ቪዲዮ እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እኔንም ሀገራችንንም፣ ሰላሙን፣ አንድነቱን፣ ፍቅሩን ያንጣልን። ያረብ እና ሙስሊም ክርስቲያኑ ሳይሉ በቃ የኬሚሴ ሕዝብ እንዳለ በፍቅር ክቡር ጠቅላይ ሚኒስተርን ወተው ተቀብለውታል። በጣም ይወዱታል። የምር ሁላችንም እንወደዋለን። ሰው ዝም ብሎን የሚያወራው ሚዲያ ላይ እንጂ ማለት ነው። ሰውየው መውደድ አለው። የሰው መውደድ አለው። በቃ ከላይ አስወድደ ጌታ ውዴታውን ከላይ ነው የተለገሰው። የምር ዘግና መሪና ያለን በቃ የሆነ አላደላ የሆነ ትንሽ አሁን እኛ አካባቢ እንትን ያለ ነው ግን ታጅቡ በፌዴራል በምናምን እንኳ አይደለም፣ እንዳያችሁት በቃ እንደ ማንኛውም እንትን ሰው ነው። እና ይሄ ሰውዬ በጣም ሊወደድ ልናግዘው፣ አብሽር አብቹ ከጎንህን ልንለው ግድ ይለናል። ከእዚ መሳጅ ወላይም ብዬ ከውቲ ጋ ሐራ አኩም ላልተን ከነ ቪዲዮ ክቡር ጠቅላይ ሚኒስተር አብይ አህመድን

ማሻላ ተባረከላ ባገን ወሎ ከሳት ዳላዴ ባገን ኡመተ ኦሮሞት ሄ አልሐምዱሊላ ወላይ ላዚ ብይተኛ ባይ ተኩ አብቹል ለይ ዘዴ ረፋን ሳዚ ዲኒ አማራ ከለል ከሳ ብይ ባይ ዴ ሚላ ለንጅራ ገሩ አከ ኡመተ ከምሴ ኢናገር ዘዴ አፋን ሳዲ ዲን ዱበቴራ ሁንዳፉ ባገ ገመኒ ባገ ገመደኒ ኢንሻላ ብይተኛ ኦልዲም ትረቦጅኒ ቪዲዮ ከናመ ጥምራ ባገናንተኒ ላይ